አያገባኝም ማለት ስራዬ፣ ባስወለድ አይደል? ትክክል ነህ ብሩ። ካልተሳሳትህም ስራህ ማስወለድ ነው። ለማያውቁ ሰዎች አንዳንድ ምቀኛ ለሆኑ ሰዎች አሉ፣ አስረዳቸው። በጥብጠው ካልጠጡ የማይገባቸው ሰዎች አሉ፣ አንዳንዶቹ ማለት ነው። ማሳደግም አለብህ። ከነ ወንድ ልጆችሽ መጣስ ትችያለሽ። አረ በእናቱ ቤተሰብ ሊዞሩብኝ እደ ወንድ ልጅ ከነቃጭሉ ከተወለደ ሀይሚ መጣስ አለብሽ ተብለሻል። ትጥሸዋለሽ አብሽሬ ይመቻችሁ። መጣስ አለበት ዛሬ ማለት ነው። አንዳንዶቻችሁ ወያታምሩ ወያታፍር የምትሉ ሰዎች አላችሁ። ግን ማለት ነው እኔ በራሴ ኮንፊደንስ ያለኝ ሰው በራሴ የምተማመን በቃ ይሆናል አይደለ። በምንም የማልተማመን ሰው ነኝ እኔ በራሴ የምተማመን ሰው በራሴና በፈጣሪ ግን አንዳንድ አሮጊቶች ልክ እንደማሰሮ የተጠቃለላቸው ማንነታቸው የማይታወቅ አላችሁ ሁሌ ጥሩምቡስ ብለዋል። ብሩኬ ጥሩምቡስ የመሰላችሁ ሰዎች አላችሁ። እና ለእናንተ መልስ ልሰጥ የመጨረሻ ጊዜ ቃል መልስ ዛሬ እሰጥሻለሁ። እኔ ከአንቺ ጋር ከስላንቲያ ወደዛ ወደዚህ ማለት አልፈልግም። ዛሬ ግን አንድ ልነግርሽ የምፈልገው ነገር አለ። ቪዲዮ አዳምጪ። ሰላም ጤና ይስጥልን የኛ ውድ ቤተሰቦች፣ እንዴት አላችሁ? እንዴት ናችሁ አለው። እኔ ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እንዲሁም ሀሳብ አስተያየት ካላችሁ በኮመንት ስር እየሰጣችሁ ዛሬ መልእክት አለኝ ማለት ነው። መልእክቴም ለሀይሚ አድናቂ ነው። ለሀይሚ አድናቂ ቃል ትባላለች፣ ቃል የምትባየው ልጅ ማለት ነው። እኔ ፎቶሽን የማውቀው ፕሮፋይል ሸ ብቻ ነው፣ አደለም በውስጥ ለወራሽ ቀርቶ አደለም። እኔ ብሩክን አፍቅረሻል እንደዚህ አወርተሽኛል ምናምን። እንዴ አንቺ ሌላ ስራ የለሽም? እንደ ወሬ የምታወሪው ጠፍቶብሽ ነው ማለት ቪዲዮ መስራት ፈልገሽ ከሆነ ችግር የለብኝም፣ ምን የፈቅድልሻሉ። ግን እኔ ከዛሬ በኋላ ለአንቺ መልስ አልሰጥም። እዚህ ጋር እውነት ቤተሰቦች ለምን ብትሉኝ፣ እኔ ማለት እንደዚህ ክብር ለሌለው ሰው መልስ መስጠት አልፈልግም። እኛ ኦኬ የብሩክ አድናቂ ነው አይደል የምትይኝ፣ የብሩክ አፍቃሪ ነው የምትይኝ አይደለ? ኦኬ እኛ የብሩክ አድናቂዎች በተግባር እንጂ በወሬ አንታወቅም። ግን እኔ ትላንትና ለራስሽ የሚጠቅምሽን ነገር ዩትዩብ ቻናል እየሰራሽ ስለሆነ እነዚህ ኮመንት ስር ይሄ የተጠቀለለ ማሰሮ የሚመስሉት የሚጽፉትን ኮመንት እሱን ተይ አሉ በጣም ጥሩ ስነ ምግባራቸው ፉል የሆነ የሚጽፉ አሉ። እነሱ እነሱ አልፈው ተርፈው ለአንቺ ይጠቅምሻል የሚመክሩሽ ነገር ማለት ነው፣ ኮመንት ስር። አንዳንድ ደግሞ ከቤቱ ጋር ይሰጣላ ከራሱ ጋር ይሰጣላ ምን ማለት እንዳለበት ማያቅ ሰው ሁላ አለ፣ አንዳንድ ሰው ማለት ነው። የእነሱን ተከትለሽ ማለት ነው ገደል እንዳትገቢ ብዬ ነው እኔ ለአንቺ ሀሳብ አስተያየት የሰጠሁት። ሲጀመር እኔም አንቺም በሀይሚና በብሩክ ህይወት መካከል አያገባንም፣ ይሄን ታውቂያለሽ። ብሩክን አፈቀርሽው ለምትይው ደግሞ የሃይሚ ደጋፊዎች አፍቃሪና አድናቂ አትለዩም። አልፈርድባችሁ፣ ማይምነታችሁ ይዛችሁ እዛው ቁጥ እዛው ቁጭ። ይሄን ስናገር ቤተሰቦች ክብር ያላችሁ ቤተሰቦች አላችሁ፣ እናንተን ፈጣሪ ያክብርልኝ። ቅር እንዳይላችሁ መናገር ያለብኝ ነገር ከመናገር ወደ ኋላ አለም። ይሄን ኮመንት ማንበብ ትችላላችሁ። በተደጋጋሚ ቢዚ ትመጣለች፣ ግን እኔ ሪሙቫ አድርጊያታለሁ፣ ግን ትመጣለች። አይቼ ዝም ነው ምላ ምን መስመሰኝ ያኔ ቻናል ላይ ቪዲዮ እየሰራችሁ ለምን እንደዚህ ሀሳብ ተሰጠኝ ማለት ምናምን አይቻልም። ይሄን እየተቃወምኩ አይደለም፣ ነገር ግን አንቺ የአበረታታችሽ መስሎሽ ከሆነ ተሳስተሻል። እኔ ለአንቺ የሚጠቅምሽን ነገር ነው እየተናገር ያለው። እኔ እኮ እንደ አንቺ ኢንስታግራም እኔ ጥላቻ ስለ ሃይሜ ጥላቻ አለሽ ነው የምትይኝ፣ አደለ እኔ ሃይሜን ብጠላት እኮ ኢንስታግራም ላይ ሄጄ እኮ በፖስታች ፊቱ አላሽቀብጥም። በምትሰራው አይዲያ ባመጣችሁ ቪዲዮ ብቻ ነው ሀሳብ አስተያየት መጽሐፍ። እሱንም ከብሩ ጋር የሚያስጌዳትን መንገድ ነው ማሳየት እሱንም ደግሞ እያየሽ ነው ሀይሚ። ከዚህ በፊት ከነበረችበት አሳልፋው ከሄደችው አይተሻል። መለስናት ከብሩክ ጋ አላየሽም? ከብሩክ ጋ ይሄ ሁሉ ፍቅር፣ ከእናቱ ጋር ዛሬ ቁጭ ብሎ እንዲህ ፌስ ቱ ፌስ እንዲያወሩ አደረግ ናቸው። እናንተስ እንዳኔ ይጠቅምሻል። እንዳኔ ነው እንነና ስትሉ ልክ ነበራችሁት አይደል? እናንተ አልነበራችሁም። አሸንፈናችኋል እኮ እኛ የብሩክ ደጋቢ ብንሆንም አሸንፈናል፣ አሸንፈናል አላማችን ማለት ነው በፍቅር እግር ስር ጠብ ማድረግ ነበር። ገባሽ? ዛሬ ብሩክም አፍቃሪ ነው ሃይሚም አፍቃሪ ናቸው። መፈቀር መታደል ነው ገባሽ አይደለ? ስለዚህ ይህንን ካላወቅሽ በደንብ ማወቅ አለብሽ። እኔ እኮ ሃይሚና ብሩኬ ሰላም ሲሆኑ ኢንስታግራም እየሄድኩ ቲክቶክ እየሄድኩ አላሽቀብጥም፣ አላሽቀብጥም በሰሮች ቪዲዮ ነው ዘና እያልኩ ቪዲዮ መሰራው። እኔ ግን ትናንትና ለአንቺ ይጠቅምሻል ብዬ ነው። ምክንያቱም ትናንትና ለበዓል የለቀቁትን ቪዲዮ ኢንስታግራም ላይ ሳይሄድሽ ሳይቀርሽ ነው ሄድሽ ተሽቀብጭ የነበረው ምን አገባሽ አንቺ በእነሱ ህይወት ውስጥ ምን አገባሽ? አሁን አልተጣሉ ምን አላሉ ምን አገባሽ አንቺ? ሃይሚን ስለወደድሽ እኛ ብሩኬን ስለወደድን ወንድ ስለሆነ አፍቃሪ ነን ልንባል እንችላለን አንባልም። ፍቅር እና አድንቆት ለይታችሁ አታውቁማ። ስለማታውቁ እኮ ነው አንፈርድባችሁም። እናስተምራችሁ እንዴ? እንዴት እናስተምራችሁ? እንደዚህ አይነት አመለካከት ያላችሁ ብዙ ናቸው ያላችሁት ሰው ግን ለመረዳት ሰው መሞከር መቻል አለባቸው። ቃልዬ እኔ የስደት እህቴንሽ ስለማከብርሽ ነው። እኔ እንዳንቺ እንደዚህ ትርፍ ነገር ምናምን እኔ አልወድም እኔ አልወድም እንደዚህ ዓይነት ነገር የሚጠቅምሽን ነገር ቁም ነገር ቁም ነገር እነግሬሻለሁ። ዩቱብ ቻናል እየሰራች ስለሆነ ለዛ ነው እንድትስተካከይ ነው የነገርኩሽ። አይ አሻፈረኝ ካልሽ መብትሽ ነው። ምን አገባኝ እኔ። የስደተኛ እህቴ ስለሆንሽ እኮ ነው ይህንን ነው የመከርኩሽ እንጂ እኔ ዝምብዬሽ ማለፍ እችላለሁ። ገባሽ አይደለ አፍቃሪና አድናቂ ለይተሽ የማታቂ ከሆነ ግቢ እንዴት እንደሆነ ፣ ፍቅር ምን እንደሆነ ማድነቅ ምን እንደሆነ ማየት ትችያለሽ እኮ። እዚህ ጋር ዝም ብሎ ዩቲብ ቻናል ስላለሽ ከካሜራ ጀርባ ሆነሽ ኮሌሌ አይነፋም አይመጣውም። እዚህ ጋር አንቺ በቪዲዮ ወጣሽው ብሩክን ለማማለል ነው ምን ነው ምንድነው? እኔ ምን የሚስቱ መሰልኩሽ እንዴ እ ብሩክ እንደዚህ ማለት እንደ ሽንኩርት ልቡን የሚገሸለጥ መሰለሽ እንዴ ለማንም ሴት ያይተሻል ታቂ ያለሽ ታቂ ያለሽ ቆራጥ ቆፍጣና ወንድ እኮ ነው። አታቂም እንዴ እ በዝምታ እኮ ነው እግሩ ስር ጠብ ያደረገው በፍቅር። ይሄን አታቂም እንዴ? ራሱ ነው የሚፈቀረው እንጂ እሱ አፍቅሮ አይሄድም። ገባሽ አይደለ? በተግባር አሳይቶሻል፣ አሳይቶሻል። ምናልባት በውስጥ ብሎክ አድርጎሽ ከሆነ ተናገሪ፣ ተናገሪ። እኔ ግን እሱን አፈቀርኩ እያልኩ አይደለም ቪዲዮ እየሰራው ያለሁት በሰራው ነገር ነው እያሞገስኩት ያለሁት እማሞግሰው በአደባባይ ነው እንጂ ተደብቄ በውስጥ በምናምን እኔ እንደናንተ አላወራም። እኔ በውስጥ ብሩክን በውስጥ ያወራኝን እያወጣው አልፖስትም። ገባሽ አይደለ? እናንተ ግን የተወራላችሁን ትፖስት አላችሁ። ብሩክ ሳይሆን ያወራችሁ ሌላ ሰው ያወራችሁን በብሩክ ፕሮፋይል አድርጎ ያወራችሁን ብሩክ እንዲህ አለ ምና፣ ማንኛሽንም አያወራም ሲጀመር። ፎሎ ራሱ ለማያውቀው ሰው አይመልስም ብሩክ፣ እንኳን ሊጽፍልሽ ቀርቶ ማለት ነው። ሌላው ሲቀጥል ያየሻት መሲም ጉድሽን እንዳላወጣው እኔ አንቺን የታቅሻለሁ የታውቂሽ? እንዲሁ የሃይሜ አድናቂ ነኝ ተብሎ ቲክቶክ ላይ ጠርታችሁን ሄጅ ላይቭ ላይ አውርቼሻለሁ አንድ ቀን ሁለት ቀን። ከዛ ውጭ እኔና አንቺ በውስጥ ምን አይነት ኮንታክት አለን? ምን አለን? አታፍሪም? እንዲህ ብለሽ ስታወሪ ጉድሽን እንዳላወጣው ምናም ምናም። ወንድ ከሆንሽ እስኪ አንድ ቁጥሬን እንኳን መረጃ ቁጥር ይሄ በዚህ ቁጥር ሲስን አወራታለሁ ብለሽ ፕሮፋይል ለጥፈሽ ሳይሆን በትክክለኛው አውጭ እስኪ ልብ ካለሽ አውጪ። እኔ ለራስሽ የሚጠቅምሽን ነገር ነው የመከርኩሽ ለራስሽ ብዬ ነው፣ ለእኔ ብዬ አይደለም። እኔም አንቺም በብሩክና በሃይሚ ህይወት ስለማያገባን ነው። ግን እኔ እናንቺ ስደተኞች ነገ አንቺ የሆነ ነገር ብትሆኝ አይታወቅም ልደርስልሽ ይችላሉ። እኔ የሆነ ነገር ብሆን ልደርሽልኝ ትችያለሽ። ያንን አስቤ ነው ጥሩ ነገር እንዲኖርሽ ከተመልካች ጋራ፣ ለዛ አስቤ ነው እንጂ እንደዚህ እኔ እንዳንቺ የወረድኩ የዘቀጥኩ ሰው አይደለውም። ሲጀመር ራሴን ማቅ በራሴ ኮንፊደንስ ላመንኩበት ነገር አስተያየት የምሰጥ ሰው ነኝ። ገባሽ? ደግሞ ብሩክን በዚህ ልክ እኔ ሀይሚ ወጋኝ ነኝ እኔ ሀይሚ አድናቂ ነኝ ብለሽ ብሩክን በዚህ ልክ ልትናገሪ አይገባም። ምክንያቱም ብሩክ የሀይሚ ደስታ መሆኑን ታውቂያለሽ። አማቼን አከብረዋለሁ እየዘረጠጭን የምታከብሬው? ማለት መዘርጠጥ ባለበት ሰዓት እኮ ስዘረጥጭ አስተያየት እየሰጠሽ ነው ልልሽ እችላለሁ። አሁን ላይ ግን የምታረጊው ነገር ሀይሚ ጥላቻ እንዲኖራት ነው። ሀይሚ ደግሞ ማለት ነው ብትሞቺ እሱን የሚጠላ አንጀት የላትም ሀይሚ ማለት ነው። ይህንን ጥንቅቅ አድርገሽ ወቂ። እኛ አፍቃሪ ብንሆን ብሩክን ብናፈቅር ሀይሚን በእንደዚህ አይነት መልክ አልነበረም ገለጻ ምንሰጣት ግን እኛ የምንፈልገው የሁለቱን ግንኙነት፣ የሁለቱን ፍቅር ነው። እናንተ እኮ ዳኒ ጋር ስትሄድ ሀይሚ ብሩክ ተፋታት፣ ብሩክ ተፋታት ያላችሁ ጀግና ናችሁ። እኛ ደግሞ ዳኒ አይጠቅምሽም፣ እንዴት ብሩክን ረግጠሽ ትሄጃለሽ? የእሱ ላብ፣ የእሱ እምባ ያሽከረክርሻ ያዞርሻል ነው ያልነው። አዙሮ አዙሮ ያው እሱ ላይ ነው ያመጣት። የት ሄደች የት ሄደች? እኛ ጋን የመጣችው እኛ ብሩክን ስናደንቅ ነበር አደለ እኛ ጋር የመጣችው ይሄንን ወቁ። ጀግኖች ነን። ስለዚህ በምንሰራው ስራ አናፍርም። እኛ የብሩኬ አድናቂዎች በተግባር ነው የምናሳየው። ራስሽ ነሻሽኝ እኔ አይደለሁም። እኔ ሀይሜንም ብሩኬንም እኩል ነው የማደንቀው በእኔ አመለካከት። ግን እናንተ የብሩክ አድናቂ ነው ስላላችሁኝ፣ አዎ ብሩክን አደንቃለሁ፣ አደንቃለሁ። ስናደንቅ ግን እናመጣለን እንጂ አንሄድም። ገባችኋል? ይህንን ጥንቅቅ አድርገሽ ታውቂያለሽ። ስለዚህ አነጋገርሽን አስተካኪ እኔ ለአንዴና ለመጨረሻ ጊዜ ነው መልስ የምሰጥሽ። ቃል እኔ አንቺን ስም አላነሳም ካሁን በኋላ የፈለግሽውን በይ። እኔ በራሴ የምተማመን ሴት ነኝ። ስደተኛ ነኝ አውቃለሁኝ። የማወራውን እያንዳንዱን ነገር አውቃለሁኝ። ደግሞ አንቺን እኔ በውስጥ አይደለም ቀርቶ እኔ እንኳን አይደለም ላወራሽ ቀርቶ እኔ አላቅሽም ሲጀመር ማለት ነው። ንግግርሽን ራሱ አሁን ስነ ምግባርን እንደዛ ብለሽ ስትናገሪ ምን ሆና ነው? ምን ሆነሽ ነው ብዬ ነው። የኛ የጨረቃ ፋሚሊ እስከሆንሽ ድረስ መልዕክት ልስጥሽ ብዬ ነው እንጂ እንደዚህ አይነት የወረች ዝቅት ያልሽ ሴት መሆንሽን አላውቅም ነበረ። ምክንያቱም ሰው በውሸት እንዴት ነው መረጃሽን አወጣለሁ እንደዚህ ይሆናለሁ። የት አውቀሽኝ? የት አውቀሽኝ? ማን በምን አውቀሽኝ? አታፍሬም? ትንሽ ሸማ ይኖርሽ ዝም እኔማ በቃ ታዘብኩሽ። ለካ ዝም ብለሽ ነው ቪዲዮ ምሰሪው ማለት ነው። ማለት የብሩክ አፍቃሪ እኔ የሆነ ነገር ፍንጭ እያያችሁ ነው ምናምን ብዬ አስብ ነበረ። ልክ በራሴ ላይ ስትመጪ በቃ ምሰሪውን ስራ ሁሉ አወቅኩት፣ አየሁ። ከአሁን በኋላ ማንም ሰው የብሩክ አድናቂ፣ የብሩክ አፍቃሪ ብለሽ ብሰሪ እኔ ላንቺ ቦታ የለኝም። ምክንያቱም እኔ ላንቺ ለሁለቱም በኩል እኩል የሚሆን ነገር ስሪ፣ ተስተካከይ። አሁን ላይ እኮ እነሱ ፍቅር ናቸው ለምንድን ነው ሀይሚና ድንቂ ውደጅ፣ እኔ አትውደጅ አይደለም። የእኔ ጥያቄ ግን ትክክል የሆነ ነገር መልስ ስጪ ነው። ገባችሁ? እንጂ እኔ እኮ ሲጣሉ እንደ ማንኛውም ሰው ሀሳብ፣ አስተያየት ይሰጣለሁ። የሰጠውት ሀሳብ፣ አስተያየት ደግሞ እያንዳንዷ መሬት ላይ አልወደቀችም። ሁሉም ቁም ነገር ላይ ውላለች። ሁሉም በተግባር ማለት ነው። ለአዳመጠኝ ላየኝ ሰው ማለት ነው። ግን በቃ ከነውሸቷ ሀይሚ ከነጥፋቷ ደብቄስ ስላልሰራው ብቻ የሃይሜ ደጋፊ አይደለሽ ይባላል። በሉ አያገባኝም፣ እኔ ምንም አይመለከተኝም። እንኳንም የብሩክ የደጋፊ ሆንኩ፣ እንኳንም የብሩክ ደጋፊ ያደረጋችሁኝ እናንተ። እኔ ግን ለብሩክ ደስታ ስል እንኳን ሃይሜን ባልወዳት እንኳን መውደድ አለብኝ። እንደእናንተ አደለሁም። እኔ ግን እኔ እንደዚ አይነት አመለካከት የለብኝም። ስንት ያስረድቻችኋለሁ። ካልተረዳችሁ ምንም ማረግ አንችልም። እንቀጥላለን ወደፊት። አልየ ግን ይሄ የመጨረሻዬ ነው፣ የመጨረሻዬ።